ሙስሊሙ በእነዚህ ጉዳዮች ላይ መቼም እንደማይፋታ መታወቅ አለበት። አንደኛ ከወላጆቻችን የወረስነው ትግል ነው። ከሙስሊሙ አለባበስ ጋር፣ ከሰላት ጋር፣ ከምን ጋር ተነስቶ የሚነሱ ችግሮችን እናት አባቶቻችን ሲታግሉ ኖረዋል። እኛም መታገል ካለብን ታግለን ለልጆቻችን ይህንን ትግል እናወርሳለን። አንፋታም። በግብ ግብ ማናችንም አናተርፍም። ሙስሊሙ የሀገሪቱ ግማሽ ነው። ሙስሊሙን ምቾት የሚነሳ ተግባር ዛሬም ሆነ ነገ ዋጋ እንደሚያስከፍል ልታውቁት ይገባል። ግማሽ ህዝቡ ሙስሊም በሆነባት ሀገር ላይ ሙስሊሙን የማይመች ተቋማዊ ህግ ልታወጣ አትችልም፣ አትችልም። ሀገሪቱ የሙስሊሙም ጭምር ነው። የሀገሪቱ ግማሽ የሙስሊሙ ነው፣ እወቁት። ሙስሊሙን የማይመቹ ህጎች እያወጣችሁ ልትኖሩ አትችሉም። በዛ ቢባል ሰላማችን ትረብሻላችሁ እንጂ አይቀርም፣ እንታገላችኋለን። ትግሉን ደግሞ ለልጆቻችን ማውረስ ካለብን እናወርሳለን። ኢትዮጵያን ግን እዳ ውስጥ ታኖሯታላችሁ። ስለ ትምህርት ጥራት ማሰብ ያለባችሁ፣ ስለ ተማሪዎች እንዴት ትምህርታቸውን ጥሩ ሆነው መማር ይችላሉ የሚለው ማሰብ ሲገባቸው እናንተ የምታጠነጥኑት በሙሉ ስለ አፋኝ ሕግጋት ብቻ ነው። እንዴት አድርገን ተማሪ ምቾት እንንሳ ነው የሚያሳስባችሁ። እናንተ ነውረኞች ናቸው የምትባሉት፣ ለዛ ነው ነውረኞች። ስለ ትምህርት ጥራት ማሰብህን ትተህ እንዴት አፋኝ ሕግ አውጥቼ እንዴት ከሃይማኖቴና ከትምህርቴ አንዱን ልምረጥ የሚል ጭንቀት ውስጥ ተማሪዎችን መክተት ምኑ ነው የሚያስደስተ ኖረኞች ስለሆናችሁ ነው እንጂ ይሄ ነገር ማለት ነው። በትክክል ለሀገሩ የሚያስብ ሰው የትምህርት ጥራቱን እንዴት ላሻሽል ነው የሚችለው የሚለው ሰዎች ተማሪዎች እንዴት ህይወታቸውን በሚለውጡበት መልኩ እንዴት ትምህርቱን እናደራጀው፣ እንዴት ክህሎትን ይጨምር፣ እንዴት ብቁ ዜጎችን እናፍራ ማለት ሲገባችሁ ሃይማኖትን እናፈን፣ ተማሪዎችን ጸረ ሃይማኖት ለማድረግ የግል ሴኩላር እንዲሆኑ በግል አመለካከታቸው ለማድረግ ትጥራላችሁ። ባለጌዎች ስለሆናችሁ ማለት አገር ብትወዱ እንዲህ አታደርጉም ነበር። አንድ ትምህርትን የሚወድ ትምህርት ሚኒስቴር ተብሎ የተቀመጠ ሰው እያንዳንዱ ተማሪ ምቾት ሊያሳስበው ይገባል። አንዲት ሴት ተማሪ መማር እየፈለገች ህገ መንግስታዊ መብቷን ለማግኘት ከሃይማኖቴና ከትምህርቴ አንዱን ምረጭ ተባልኩ ብላ ለምንድን ነው የምትጨነቀው? እንቅልፍ ሊወስደው ይገባሉ አንድ የትምህርት ሚኒስቴር የሀገሪቱ ትምህርት ጣፈንታ የሚያሳስበው ከሆነ ነውረኛ ካልሆነ በስተቀር ሙስሊም ጠል ካልሆነ በስተቀር ከአገሪቱ እድገት ይልቅ የሙስሊሙ መቸገር የሚመርጥ ባለጌ ካልሆነ በስተቀር እንደዛ አያደርግ። ተቋማችሁ ግን ታሪኩ በሙሉ ይሄ ነው። ይህንን እንኳን ማደስ አልቻላችሁም እስካሁን ድረስ። በሙስሊሙ በዓል ላይ ፈተና ታዘጋጃላችሁ። ነውረኛ ተቋም። ሙስሊሙ ማንነት የሚቃረን የትምህርት ስርዓት መቼም ሰላም እንደማይሰጠን ዕወቁ። እንታገለዋለን እንጂ አይቀርም። ይህንን እንድታውቁት እንፈልጋለን። ከትምህርት ስርዓቱ አልፎ ተማሪውን ሃይማኖት አልባ ልታደርጉ አትሞክሩ፣ አንሰማችሁም። ለሀገሪቱ አይጠቅማት። ትምህርት ስርዓቱን ሴኩላር አድርጉት፣ እሱ ተፈላጊ ነው። ከዛ አልፎ ግን ተማሪውን ሴኩላር አደርጋለሁ ብላችሁ የምትጥሩት ነገር በምንም ተአምር ተገቢ እንዳልሆነ መረዳት ያስፈልጋል። ከዛ ውጭ ደግሞ ሙስሊም ያልሆኑ አካላትን ቢሆኑ በዚህ የመብት ጥያቄ ከሙስሊሙ ጎን ሊቆሙ ነው የሚገባው። የአንዱ መብት ሲጣስ ሌላው ማጨብጨብ ሌላውን ማድረግ የለበትም። ሁሉም ሰው ትብብር ሊያደርግ ይገባል ብዬ ነው የማስበው። ነገ ማተብ ቢከለከል እኔም ለኦርቶዶክስ ወንድሜ ቆሜ የምታገልበት አብሮነት ያስፈልገናል። ፕሮቴስታንቱን የሚነካ ሌላ ሕግ ቢወጣ ነገ ኖ የወንድሞቻችን የእህቶቻችን መብት አይነካም ብለን የምንቆምበት ሊሆን ይገባል። የመማር ማስተማር ሂደቱ ለሁላችንም የተመቸ መሆን አለበት። ለኦርቶዶክሳዊም የተመቸ፣ ለሙስሊሙም የተመቸ፣ ለፕሮቴስታንቱም፣ ለዋቄፈናውም፣ ለሃይማኖት የለሹም የተመቸ ስርዓት መሆኑ ላይ ሁላችንም መግባባት ላይ ልንደርስ ይገባል።